ሰላም ሰላም። ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እሱንም ዛሬ ሀይሚዬን ቦራ በጣም ከባድና አስጨናቂ እልህ አስጨራሽ በይቅርታ የማይታለፍ ፕራንክ አድርጎ አስደንግጧታል ማለት ነው። ከሶሲ ጋር ሆኖ ሀይሚ በቀይ ላይ የደነገጠችውና ማየት ራሱ አልፈለገችም። አይታችሁ ከሆነ ቪዲዮን እስከ መጨረሻ ማለት ነው እና ቪዲዮ ስታዩ ደግሞ መጀመሪያው አይታችሁ ብቻ እንትናት ሎሉ እስከ መጨረሻው ማየት አለባችሁ የማንንም ቢሆን ማለት ነው። እና እንግዲህ ብሩኬ በእርግጥ መጀመሪያም ተናግሯል፣ ቀድሞ ነው የተናገረው ፕራንክ ማድረግ እንደሚፈልግ ሶሲ ደግሞ ፈርታለች። እሷ ራሱ ማለት ነው በጣም ፈርታለች፣ ይቅርታም ጠይቃለች። እሱ ራሱ ነው ይህን አይዲያ ያመጣውና እባክሽ ብሎ ለምኖኝ ነው። ይቅርታ ሀይሚዬ እንዳትቀየምኝ፣ በጣም ነው መወድሽ ብላሻለች። በእርግጥ ያው ፕራንክ ነው ብለውሻል። ሀይሚዬ እኔ በአንቺም አልፈርድም፣ እነሱንም ደግሞ ለምን አደረጋችኋልልን? ምክንያቱም ያው ስራ ነው ግዴታ ነው። እንደዚህ አይነት አይዲያዎች እያመጡ ነው ማደግ ያለባቸው ማለት ነው። እና ሀይሚዬ ደግሞ መረዳት አለብሽ ፕራንክ ነው ስትባይ ትንሽ ቀዝቀዝ ብትይ እና ብሩዴ በጣም ተጨናንቋል የሌለ ማለት ነው። እንደውም ዛሬ አርብ ዕለት ጌም አልገቡም ነበረ፣ ጌም አልተጫወቱም። እና ለቅዳሜ ብለዋል ሲሉ ነበረ እና እኔ እየጠበኳቸው ነበር ዛሬ ራሱ ጌሙ ላይ፣ ግን የለም ጌሙ ላይ ራሱ ዛሬ አልመጡም። ምናልባት ሀይሚዬ አምርራ ይሆን። እንደ ቤተሰብ እውነት ለመናገር ሀይሚ ትንሽ ጠንከር ትላለች። ጌም ላይ ትበሳጭን። ጌም ላይ ያልኩ ይቅርታ አድርጉልኝ፣ እንት ላይ ፕራንክ ላይ። ይቅርታም ስትባል ቶሎ እሺ አትልም ማለት ነው። ትንሽ ጠንከር የማለት ባህሪ ያላት እንደ ብሩኬ አይደለችም እና ፈራሁ ምናልባት አኩርፋው አምድራ ከሆነ ብዬ ማለት ነው። ያው እኛ ሴቶች ታውቃላችሁ አደለ፣ አናምንም ጭራሽ። አንድ ክላስ ውስጥ ወንድና ሴት ተገኝተው ውሸት ነው ቢባል አናምንም ማለት ነው። ግን ቡራዬ ደግሞ እንደዚ አይነት ልጅ አይደለም። በጣም ታማኝ ጨዋ፣ ደግሞም ሲናገር ነበረ በቃ መስራት ስላለብኝ እንጂ የምሰራው እንደዚህ አይነት ነገር አይመከርም፣ ጥሩም አይደለም እያለ ሲናገር ነበረ እና አላቅም ብቻ እኔ ፈራሁ። ግን እንዳይጣሉ ማለት ነው እውነት እንዳይጣሉ ፈራሁ። ቁም ነገር አንዳንድ ጊዜ የሆነ ፕራንክ ብለው ሲመጡ ነገሩ ያመሩትና ማለት ነው ወደ ሌላ ነገር ይቀየራል ከዚህ በፊትምና እንዳይጣሉ ግን እፈራለሁ። ሀይሚዬ ደግሞ ታውቂያለሽ፣ ከዚህ በፊት ሶሲ ባብራው ሰርታለች ፕራንክ ተደራርገዋል። እና እንደማጠረጥሪም እርግጠኛ ነኝ። ደግሞ በእናቷ አምስት ምልልሽ ነበረ። ያው ድንጋጤ ይመስለኛል፣ እንትን ያላት፣ ያናደዳት ምናምን። በቃ ማኘት አልፈልግም፣ ዞር በልልኝ፣ ካሜራውን ዝጋልኝ እያለች ነበር ሲለምናት ራሱና። ምን አይነት ስሜት እንደተሰማት እንግዲህ አላቅም አንዳንዴ እኛ ያው ውስጣችን ቶሎ ይሰበራል። በቀ ልባችን ስብር ይላል። እንናደዳለን፣ የምናደርገውን አናጣ በቃ አላደለ። ከባድ ነው ብቻ እና ተረጁ እንግዲህ ተረጁ እስኪ ጅንኑ ጅንኑ እኮ በጣም ምርጥ ልጅ ነው። ሀይሚዬ በአንቺ ላይ እንዴ በአንቺ ላይ የትም አይሄድም። እውነት የትም አይሄድም። ልጠረጥሬው አይገባም ማለት ነው እና የኔ ቆንጆ ደግሞ እንደዛ ናፍቃችሁን ሁለት ቀን ቪዲዮ ሳለቁ ብትመጡ ደግሞ ጭራሽ ብጥብጥ ማለት ነው፣ ብጥብጥ። አይ አይ ብሩኬ፣ እንደው ከባድ ፍራንክ እኮ ነው ያደረጋት። ግን እሷ ደግሞ ታስለቅስሃለች፣ በጣም ነው የምታስለቅስ። በእርግጥ ያው ብድሬን ነው መመልሰው ብሏለ፣ እሱ ማለት ነው፣ ደግማ ደጋግማ እሷ ፍራንክ ስላደረገችው ማለት ነው። ቤተሰብ፣ እግሬን በጣም እያመመኝ ነው ማለት ነው እና በረዶ እያደረግኩበት ነው። ለምንድን ነው አላውቅም። ታች ቁርጭምጭሚቴ ላይ ማለት ነው ይጠዘጥዘኛል። አልቆምም እኮ ብዙም፣ ግን እያመመኝ ማለት ነው። ውይ እንዴት እንዳቀዘቀዘኝ ቅቤ እንደተቀባው ነው የሚሰማኝ እለው ላይ ሳረግበት እና ውዶችዬ፣ ማሮችዬ፣ ሀይሚዬ አትቀየኒው ጀግናውን ኩሩውን ታማኝን ባልሽን ማለት ነው። አትቀየሚው፣ ይቅርታ አድርጊለት፣ ይቅርታውን ተቀበይ። ባይሆን አበሳጮ ወይንም ደግሞ ማለት ነው አኩርፊና እዛው ፕራንክ አድርጊው፣ ውስኪ እዛው ፕራንክ አድርጊ ማለት ነው። ሳታሳድር ሳቱ በቃ ጓ ብለሽ ከዚህ በኋላ እኔ ከአንተ ጋር ምኖር አልፈልግም፣ በቃ ዞር በል ምናምን፣ በቃ ምናምን ብለሽ ፕራንክ አድርጊው፣ ግን እንዳታሳድሪ ምናምን። እሱም ሲጨነቅ አልፈልግም ማለት ነው እንዴ እና እንደዛ አድርገሽ ፕራንክ ማድረግ ትችያለሽ የእኔ ቆንጆ ማለት ነው እንዴ ማን ተጨንቆ ማን ይቀራል ማን ይቀራል የእኔ ስራ እኮ በቃ ሁለቱም ጋ ማሽቃበጥ ሆነ ሀይሚዬ ቡራን ፕራንክ ስታደርገው አይዞሽ እላለሁ እሱ እዛ ሲያደርግ አይዞሽ እኔ እኮ ግራ ተጋባ ሆነ የራሱ ቤተሰብ እንዴ ለፕራንክማ ሁለቱም ጋር መሆን ያለብን ጫን ያለ መረር ያለ ነገር ሲመጣ ነው ጓ ብለን የምንቆጣው ብለን ጓ ብለ እንዴት እንደዚህ ታረጋለህ? እንዴት እንደዚህ ታረጊያለሽ? ምናምን ብለን መናገር ያለብን እና ለማንኛውም ማለት ነው የኔ ምርጦች፣ የኔ ምርጣ ምርጦች በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወርዳችኋለሁ፣ አከብራችኋለሁ። ቤቴን እንግዲህ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ፣ ማሮችዬ፣ ፍቅሮችዬ እና እንደዛ ነው። ላችኋለሁ። ደህና ሁኑልኝ። ደህና ሁናት በይኝ ስቲኝ ፈራለሁ።